ተጠባቂው የጣና ደርቢ በአቻ ውጤት ተጠናቀቀ። በኢትዮጵያ ፕሪምየር ሊግ የአንደኛ ሳምንት ጨዋታ ዛሬም ቀጥሎ ሲደረግ ቀን ዘጠኝ ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ፋሲል ከተማን ከባህር ዳር ከተማ ያገናኘው ተጠባቂ የነበረው የጣና ደርቢ ያለ ግብ ዜሮ ለዜሮ በሆናቸው ውጤት ተቋጭቷል። ጨዋታው በሁለቱም በኩል ጥድፊያ የበዛበትና ለተመልካች እጅግ አሰልቺ በሙከራዎች ያልታጀበና ማራኪ ያልነበረ ሲሆን ቀዝቀዝ ያለ የጨዋታ ድባብም ያለው ነበር። በመጠኑም የጨዋታ ብልጫ የነበራቸው ባህር ዳር ከተማዎች ወደ ግብ ቶሎ ቶሎ ቢደርሱም ይህ ነው የሚባል ለጎል የቀረበ ሙከራን ማድረግ አልቻሉም። አጼዎቹ በአንጻሩ ኳስን መስርቶ ለመውጣት ቢሞክሩም ኳሱን ከራሳቸው የግብ ክልል ይዘው ወጥተው ወደ ተጋጣሚ የግብ ክልል ለመድረስ በሚያደርጉት ጥረት ኳስ ቶሎ ቶሎ ሲቆራረጥባቸው የተስተዋለ ሲሆን ይህ ነው የሚባል ጫና በተጋጣሚያቸው ላይ መፍጠር አልቻሉ። በሁለተኛ የጨዋታ አጋማሽ የባህር ዳር ከተማው ግብ ጠባቂ ፔፔ ሴዶ በማርቲን ኪዛ ላይ በፈጸመው ጥፋት አጼዎቹ የፍጹም ቅጣት ምት ያገኙ ሲሆን ቢንያም ጌታቸው ሳይጠቀምበት በመቅረቱ ለፋሲል ከተማ ምናልባትም ሶስት ነጥብ የሚያገኙበትን ድል ባለመጠቀማቸው ለቡድኑ አስቆጫ አጋጣሚም ነበር። ይህ አጋጣሚ በጨዋታው ጎልቶም ይጠቀሳል። ውጤቱን ተከትሎ የጣና ሞገዶቹ ካሪያውሳናና ከኢትዮጵያ ቡና ጋር በነጥብ የሚስተካከሉበትን እድል ሲያመክኑ አጼዎቹ በአንጻሩ ከወራጅ ቀጠና የሚርቁበትና ነጥባቸውን ከፍ የሚያደርጉበትን እድል ሲያመክኑ በጊዜዊነት በ24 ነጥብ 12ኛ ደረጃ ላይ ለመቀመጥ ተገደዋል።